ለካይኔ ሰሮናን ውስጥ ስትጫወትብኝ የኖረችው ዴቭ፣ ቆይ እስኪ ተረጋጋ። እነሱኮ ገና ገና ለገና ትሆናለች ብለው እየጠረጠሩ ነው እንጂ እርግጠኛ እኮ አይደሉም። ሌሊ ዞር በይል። ዴቭ፣ ተውለጂ። አሁን ሄዶ ሁሉም ነገር ቢጋፈጠው ይሻላል። ሁሉም ነገር ቢገዜው ያደረገው ይሻላል።

እንዲለቅሽ ትፈልጊያለሽ። ስለዚህ ቶሎ ትነግሪኛለሽ ማለት ነው። ምንድን ነው ምንግር? እህቴን እናደርግሻት አንቺ ክፉ ሰይጣን። እኔ ትዋት። እሺ በቃ ተረጋጋ። ቆይ ግን እሷ ሰው ማሰቃየት አይመራትም። አዴላይስ እሺ አሰሪዋ ስለሆነች አደረገችውም። በል የገዛ ጓደኛዋ ላይ እንደዚህ ያደረገች ቢባል አሁን ማን ያምናል? ያረች እንደውም ዲ አይ አይመራትም። በጣም እኮ ጓደኛዋ አይደለችም። ቢሆንም አይደረግም። ይሄ ዴቭ የሚሉት ደግሞ የመጣ እዚህ እኛ ላይ መፈንጨቱን ካላቆመ ማለት ነው። ጉድ ነው። ማረቁ አላበዛም እንዴ? ጠብቅ። የሆነ ነገር ነው ማድረጉ አይገርም እንዴ? ሰማ ቆይስ፣ የሀብታም ስለሆነ ምን ይጠበስ? እናኛ የደውቹ ልጆች የት እንሂድ? ዕለት አልበዛም። አሳያለሁ ምን እንደማደርግ አዳ ተረጋጋ ሰውዬው። አልረጋጋም። ማን አባቱ ስለሆነ ነው እሱ መቶኛ ላይ የሚንጣጣው እና ገና ለገና እህቱ ስለጠፋችኛ ምን እናርግ? ምን ይተበስ? እንዲህ እኔ ስንት የተደበደብኩ ራሱ እንዳንተ እንዳንታሉንኩ አንተማ ምን አለብህ? ደስታ ላይ ነው ከእንቅልፍ እንደተነሳ አደና ያት በቃ ቀን በራል። ጭራሽ በማያገባን ነገር ገብተን ልጅቷን ፈልገን እናገኝልሻለን አልካት። እስቲ እንደው ፈልገን እናገኝና አደይ ታመሰግንህ ወይ አታመሰግንህ እንደሆነ እናያለን። ናኦል ምን ፈልግ? አንቺን የመሰለች ቆንጆ አጠገቤ ተቀምጣ ምን ልፈልግ እችላለሁ? ወሬዎች ሁሉ ቀፋፊ ናቸው። እሺ ቃላቶቹን መቀየር እንችላለን። እዚህ ቤት ካሉ ሴቶች አንቺ ትችልሽ ነሽ። ርቀትን ጠብቅ። አውረኝ። ምንድን ነው የፈለግከው? እኔ የምፈልገው አንቺ ነው ቆንጆ። እንስማማ ና፣ ብር እንስራ። በጣም ጠቅምኛለሽ። ናኦል፣ ዘር በልልኝ፣ ዘር በልልኝ፣ ልቀቀኝ። እያልሆ እኮ ነው። ምን እያደረክ ነው? ምን እያደረክ ነው? ምን አደረኩኝ እንዴ? ያቺም የመጣች በጥፊ ይሄም እየመጣ በቡቲ። እዚህ ቤት በጉልበት ነው እንደሚያስቡት፣ እንደተማረሱ አስቡ እንጂ ኤላቶ። ልጁ ምንም ጤነኛ አይደለም። እዚህ ቤት ምን እንዳስጠላኝ ታውቃላችሁ? ሁሌ ነተረቁ፣ ሁሌ ጭቅጭቅ። አይም እንደህት በጠፉ ይህን የእሷ ይሄ ነገር መሯት። የጠፋችሁ እንዴ? በጣም ይቅርታ፣ እንዴ? በጣም ይቅርታ፣ የእኔ ጥፋት ነው። ለሊ በቀኛ ወደ ቤት እንሄድ እሺ? እንሄዳለን። ስለ ሊዲያ የሰማችሁት አዲስ ነገር አለ? ምን የሚልና? ኪንጎና ዳይመንድ እንጠይቀናቸው ነበር እነሱ ጋር ማደለች። ዴቭ በቃ አንተ ትጨነቅ። ፍቅርም አዳይም ተገኝተዋል፣ ሊዲያም ደግሞ እንደምትገኝ እርግጠኛ ነኝ። ለማንኛውም በፈለከኝ ሰአቱ ላብሬክ ነኝ። እሺ አመሰግናለሁ። ለች አደይ ደናነሽ ግን ትንሽ ጨንቆኝ ነው እንጂ ደና ነኝ። ለንድ ግን አንቺ ምን ፊትሽ ደና አደለሽ? ምንድ አሁ ልልኝ፣ ቆይ ችግር አለ እንዴ? መጠሁ እንዲህ ተመልሼ ነው የመጣሁት እሺ እኔ ችግር የለውም ያለች ለልዩ በቃ አንቺ አትጨነቂ የእሷን ፀበይ አወቅሽ እንዴት እንደስቶኛል እስክትደባደቡ እንዴት ፊት ትሰጫታለሽ አንቺ እኮ ከእሷ ተሽለሽ መገኘት አለብሽ አይደል እኔ የምልሽ ኪንጉና ዳይመንድ እንዴት ናቸው? ደግሞ ማነው አንቺ ለእነሱ ሀሳብ ያደረገሽ? ትናንት ስመጣ መንገድ ላይ አገኘኋቸው። አንቺ ግን ኪንጎ የምር ከልቡ ነው የሚወድ አረተኛም ትንሽ እንኳን እንደዚህ ብለሽ ንገም ልጆ ይቻሉ። በፍቅር እኮ ደስ የሚል ፀጋ ነው ደግሞ ኪንጎ መሆኑ ዴ በጣም ከልባቸው ነው የሚወድ አሁን፣ አንቺ ብቸኛ ናቶች ማለሳ ያምነኛል። ኪንጎ የሆነ ደረቅ ነገር ነው የሱ ፍቅር በአፍንጭ ይወጣሽ ታወኝ ብሎ ታወኝ ብሎ አይሰማም። እሺ ቆይ እንዴት አድርጌ ነው ማስረዳው? አያለ አንቺ እኮ ታወኝ ሳልሽ የምትለው አይደለም፣ እሱ በራሱ ጊዜ ልቡ ካልቆረጠለት በስተቀር የሪቭን ነገር ያው ደግሞ ጭራሽ ለኪንጎል ጨነቅ። በቃ በሌላ ጊዜ ምን አለቀኩ። ምንም የሚረባ ነገር አልነበረም። በቃሽ ከጨረሳችን እናደልኝት እሺ በቃ ሰላም፣ ሰላም። ውድና የተከበራችሁ የኢትዮጵያ ተከታታዮች በሙሉ ሰላም፣ ሰላም በዝት ተረፍረፍ ይባለላችሁ። ላይክ ሼር፣ ሰብስክራይብ እያደርጋችሁ ስለምታበረታቱን ከእጅግ አድርገን እናመሰግናለን።

ሊያወት ወይ ትሆኝ የት ገባሽ? አቤት ፈጣሪ ካስመሳይ ሰው እሱ ይጠብቀን፣ እነሱ ይሰውራል። በደንብ ማውቀስ ማስመሰል መከወኑን ችሎበታል። እኛ ነን አዴ። ምንድን ነው የሰማችሁት? አዲስ ነገር አለ? ምንም አዲስ ነገር የለም። ፍቅርም ፈልገናል ነበር። ጥሪልን። በሰላም ነው። ስለ ሊዱ ጉዳይ ልናወራ ፈልገነው።

ስለ ሊዱ የምታውቂው ነገር ካለ ንገሪ። አዴና ዴቨን ሊዱን በመፈለግ እያገዝናቸው ነው። እናንተ ልጆች እኮ የምትሰሩት ስራ ፈገግ ነው የሚያደርገኝ። አንዴ ደግ ትሆናላችሁ፣ አንዴ ደግሞ ከሴጣን የባሳችሁ ትሆናላችሁ። አሁን የሊዱ መጥፋት አሳስቧችሁ ነው የምትፈልጓት? አርፋችሁ ስራችሁን አትሰሩ፣ ወይስ ሌላ ጉዳይ አላችሁ? አንቺ ይህን ያህል እንደዚህ ክፉ ነሽ ማለት ነው። እስከ ዛሬ አታውቅም ነበር። እሺ፣ አሁን ቶሎ በሉ የምትፈልጉትን ነገር ንገሩኝና ልግባበት፣ ጊዜ ናቶችብኝ የሊዱ መጥፋት ላይ አንቺ እጅ አለበት። እኔ ምንም የማውቀው ነገር የለም። እዛው ራሳችሁን ቻሉ። እንዴ ጓደኛ ሻርልች፣ እንዴ፣ እንዴት ነው ስለ እሷ የማታውቂው ማናስ? ጓደኛዬ፣ ቀልደኞች ናችሁ። እኔ የጠፋው ጊዜ እሷ ፈልጋኛለች። የራሳችሁ ጉዳይ፣ ጉዳያችሁን እዛው ራሳችሁ ጨርሱ። አሁን ከበሬ ላይ ዞር በሉልኝ። እሷን በምፈልግ ጊዜ ና አላጠፋ አንቺ ተበቃ። ወይኔ፣ ወይኔ ዳይመንድ እና በቃ ትዋት

ሲደውል ደግሞ ስልካ ታነሳለትም አሁ ፍቅር እኔ በጣም ከብዶኛል ሊዱ እንደዚህ ብዬ ምገልጻት እህት አይደለችም ሊዱ የኔ ውድ የት ነው ያለሹ ወንድምሽ እየተጨነቀ ነው ብቅ በይለት ይበቃዋል አሁን ድረስ ተቀጣ ውድና የተከበራቸው የቻናላችን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ የሆኑ ስለምታበረታቱን እጅግ አድርገን እናመሰግናለን።